ጁን 13 2025፣ ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎሚ። የዛሬው ርዕሳችን የሚሆነው ጸንታችሁ ቁሙ፤ ማመቻመችን እምቢ በሉ ይላል። በውኃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም፤ በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። ኢሳይያስ 43፡2 ከወንጌል የተነሳ ራሳችሁን በሁሉም አቅጣጫ በግፊቶችና በከሳሾች የተጫናችሁ ሆናችሁ ታገኙት ይሆናል፤ ነገር ግን ተስፋ አትቁረጡ። የምታደርጉት ሁሉ የወደፊት ተስፋ አለው። በጌታ ያላችሁ ጥረት ሁሉ በከንቱ አይደለም፤ አላማ ያለውና ዘላለማዊ ነው። ሁሉም ነገር የተደላደለ ወይም ተግዳሮት የሌለ እንደሚሆን ጌታ በፍጹም ቃል አልገባልንም። ችግሮች፣ ፈተናዎች እና አሳዳጆች እንዳሉ ነግሮናል። ነገር ግን በዚህ ሁሉ መሀል፣ ስለ መገኘቱና ስለ ድሉ ማረጋገጫ ሰጥቶናል። በመክፈቻ ጥቅሳችን ላይ ያነበብነውን አስታውሱ፤ ፈተና ወይም እሳት የለም አላለም። የገባልን ቃል ተግዳሮቶች የሉም ማለት ሳይሆን በእነዚያ ችግሮች መሀል የእሱ መገኘትና ለእናንተ ጥበቃ ማድረግ ነው። ያዕቆብ አንድ ሁለት ላይ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት፣ ያለበትን ምክንያት ይህን እንድትረዱት ይረዳችኋል። መጽሐፍ ቅዱስ በዳንኤል 3 ላይ ስለ ሲድራቅ፣ ሚሳቅና አብደናጎም፣ ሶስት ወጣቶች በገጠማቸው አስከፊ ተቃርኖ መካከል እንዴት በእምነት ጸንተው እንደቆሙ ይነግረናል። ሁልጊዜ እየታወሰ የሚኖረው ታሪካቸው የእሳት ግለቱ እና ተአምራዊ በሆነ መንገድ ማምለጣቸው ነው፣ ነገር ግን ከዚህ የበለጠ ነገር አለው። ወደ እሳት ነበልባሉ ከመጣላቸው አስቀድሞ ኩነኔን፣ መገለልንና የውሸት ክሶችን ገጥመዋል። ጥላቻውንና ተቃውሞውን በቀላሉ የተቋቋሙበት ምክንያት እምነታቸውን ማመቻመች እምቢ በማለታቸው ነው። ሁለተኛ ቆሮንቶስ 4:17 እንዲህ ይላል፤ ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። ስለዚህ፣ እግዚአብሔር የሰጣችሁን መልካም ህይወት ለመኖር፣ መጋፈጥ አለባችሁ፣ በውስጡ ማለፍ ያለባችሁ ተቋቁማችሁ እና ተጋጥማችሁ ማለፍ ያለባችሁ ነገሮች አሉ ምናልባት በሁሉም አቅጣጫ ጠላቶች ይኖሩ ይሆናል ነገር ግን በእነዚህ ሁሉ መሀል ከአሸናፊዎች ትበልጣላችሁ ሁለተኛ ጢሞቴዎስ 312 ላይ እንዲህ ይላል በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና አንደኛ ዮሐንስ አራት አራት በማቴዎስ 2820 ላይ አረጋግጧል። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አይናችሁን ወደፊት ወደሚሆነውና በክብሩ ላይ አድርጉት። በጊዜያዊ ተግዳሮቶች መሰናከልን እምቢ በሉ። ምንም ይሁን ምን፣ ቃሉ በህይወታችሁ እንደሚያሸንፍና ክብሩ ሁልጊዜ በእናንተ ውስጥና በእናንተ በኩል እንደሚገለጥ እርግጠኛ ሁኑ። የዛሬውን አጭር ጸሎት አብረን እንጸልይ። ታላቁ እርሱ በእኔ ውስጥ ስለሚኖር፣ ከተግዳሮቶች ወይም ከተቃውሞዎች ይልቅ፣ በእምነት ጸንቼ ቆማለሁ። ቃልህ ከፈተናዎች ሁሉ የበላይ ያደርገኛል፣ እናም በፍጹም ድል ውስጥ እራመዳለሁ። ስለ መገኘትህ፣ ስለ ጥበቃህና ስለማይወድቀው ቃልህ አመሰግናለሁ። በኢየሱስ ስም። አሜን። ለተጨማሪ ጥናት አንደኛ ቆሮንቶስ 15:57-58፣ ሮሜ 8:31-37፣ ሁለተኛ ቆሮንቶስ 4:17 ተባርካችኋል።